እንዴ ፋሲል በጣም ጥፋት ነው ያጠፋው ቤተሰቦች ዛሬ እንግዲህ ፋሲል መጥቶ ለብሩኬም ትናንትና በስልክ አውርቶታል። ዛሬ እንግዲህ ፍፄም ብሩኬም ሀይሚቾን በተገኙበት ፋሲል መጥቶ እንግዲህ እውነቱን ለብሩኬ በስልክ የሚነግረው ለሀይሚም ለብሩኬም እንግዲህ ፍርጥርጥ አድርጎ ያለውን እውነት ነግሯቸዋል ማለት ነው። ቤተሰቦች እንዴት አመሽራችሁ? ሰላም ናችሁ ወይ? ሁሉ መልካም ሁሉ አማል፣ እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አድርጋለሁ ያላችሁበትም ሰላማችሁ ጤናችሁ በዚህ ትርፍርፍ ይበለን፣ የእኔ ምርጦች ማለት ነው። ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ በማረግ የደውሉ ምልክት በማጥቆር ቤተሰብ እንድትሆኑ በአክብሮት እና በትትና ጋብዛለሁ። ቪዲዮውንም ላይክ አርጉ። የእኔ ምርጦች ማለት ነው። አይከፈልበትም፣ መልካም ልብ ያለው ብቻ ማለት ነው። ዛሬ እንግዲህ እውነቱ ፈንድቷል። እኔ በነገራችን ላይ ቤተሰቦቼ መቶ ፐርሰንት እርግጠኛ ነበርኩ ሀይሚ እንደማታደርገው ማለት ነው። አታደርገውም ሀይሚ። በእርግጥ ሂኑንታ አላት ይሆናል። እንዴት ነው ይቀበላላችኋል ግን በህይወት ደግሞ ይኑን ተብሎ ነገር አይደለም ቢያለም ምክንያቱም የእሷና የብሩኬ ግንኙነት ህይወት ነው ቀልድ አይደለም ይሄና ፋሲል እንግዲህ ዛሬ መጥቶ እውነቱን አፈንድቶታል እውነቱ ደግሞ ሀይሚና እሱ ምንም አይነት ግንኙነት እንደሌላቸው ና ዩቱባቸውን በጣም እንደሚከታተልና ማን ነው በጽናት የሚቆመው ማን ነው እስከ መጨረሻው በጽናት የሚሄደው ብሎ የብሩኬንም የሀይሚንም ውጤት ለማየት ያደረገው ፈተና በሉት በቃ ሀይሚንና ብሩኬን ለመፈተን ያደረኩት ነገር እንጂ ለሀይሚ እውነት ለመናገር አንድ ቀን መንገድ ናግኝቻት ታክሲ ሰጥቻት ነው ከዛ በኋላ ነው ሀይሚ ማውራት የጀመርኩ ከዛ በኋላ ነው ይህ ሀሳብ መጣኝና ሁለቱን ለመፈተንና ማን ነው በጽናት የሚቆመው የሚለውን ለማድረግ ነበረ። ሁለቱም ተወጥተውታል። ብሩኬም እንዳየት በማለት ዛሬ እንግዲህ እውነታውን አፈንድቶ ከሀይሚ ጋር ምንም አይነት ግንኙነት እንደሌለው እና ዩቱዩባቸውን በጣም እንደሚከታተለው የተናገረውና እሺ እኔ በእርግጥ አለው ብሩኬ ሀይሚን እንላይ ብያት ነበረ ግን ብንለያይ ሪስኩን ትወስድ ነበር ሲል አዎ አለ። በህይወታቸው ውስጥ የሚመጣውን ሁሉ ሪስኩን እኔ ወስጄ ነበር ይህን ቪዲዮ ስሰራ አለ። በህይወት ላይ ሪስክ የሚባል ነገር የለም። ፋሲል በጣም ትልቅ ጥፋት ነው ያጠፋው። እውነት ሀይሜ በጣም ሰምቷታል ቤተሰቦች ምክንያቱም ሀይሜ ላይ የወረደው ነገር ቀላል አይደለም። ቲክቶክ ላይ ብሩኬን በመደገፍ ሀይሜ ፎቶን በመገልበጥ ብዙ ቪዲዮዎች ተሰርተዋል። እውነት በጣም የሚወዷት ልጆች ሀይሚ እንደዚ አይነት ቦታ ላይ ተገኘሽ፣ ሀይሚ በቃ በኮሜንት ራሱ ማይሆኑ ቃላቶች እና እች ልጅ አይምሮዋም ስለ ንቦሎዋም እኮ ተጎድቷል። እሷ ደግሞ ያደረገችው ነገር በይሉንታ እና ሽን በሚባል ነገር ነው። በእርግጥ ሀይሚ ብሩኬን ብቻ ሳይሆን ይሄ ነገር ያስተማረው ሀይሚንም አስተምሯታል። በቃ ገደብ ሊኖረው ይገባል። ማንም ሰው ቢንበረከክ ለምን ህዝብ ፊት አይደለም፣ ለምን አደባባይ አይንበረከክም? በቃ ላቱ አይቆምም። እንደዚህ አይነት ቀል የለም ና ለሃይሚም ለአንቺም ትምህርት ነው፣ ለብሩኬ ብቻ ሳይሆን ማለት ነው። ና ሃይሚን ያስጠቃት የሂሉንታ የሚሉት ነገር ነው። ዛሬ ላይ በጣም እውነት ልታለቅሱ ነው የደረሰችው በቃ፣ ይቅርታ ሁሉ ልታደርግለት፣ ምንም ደስተኛ አልነበረችም። እውነት ነው ምላችሁ። ና እነዚህ ልጆች ቢለያዩስ እና በእርግጥ እውነቱን ስላወጣህና ይቅርታ ስለጠየቅ እናመሰግናለን። እንዳይለመድ ግን እናንተ ለመፈመስና ታዋቂ ለመሆን እየመጣችሁ የልጆቹን ሕይወት አትበጥብጥ። እውነቴ ነው። ልጆቹ ይደጉበት እንዴ ፍቅራቸውን ያጣጥሙበት። እናንተ ለመታወቅ ከዛ በእነሱ ከታወቃችሁ በኋላ ደግሞ የራሳችሁን ቪዲዮ ዩቱብ ቻናል ለመክፈት እያላችሁ በልጆቹ ላይ ያልሆነ ነገር አትስሩ። ይሄ ቀላል ነገር አይደለም። እውነት ቤተሰቦች አስቡት፣ እንግዲህ ቀላል ምክንያቱም ቢያንስ እንኳን አንዳቸውን ማማከር ነበረበት እኮ ወናይሚን ወን ቡርኬን ማማከር ነበረበት። እሱ ግን ከማንም ከዙሪያቸው እንኳን ካሉ ጓደኞቹ ሳይማከር ነው ይሄን ነገር በራሱ ብቻ ወስኖ እንደዚህ አይነት ቪዲዮዎችን ሲሰራ አይከረመም ማለት ነው። ማብቂያ እንኳን የለውም። አስባችኋት ስንት ቪዲዮ ተሰርተዋልና ሀይሚ በዚ አጋጣሚ ሳናወቅም እያወቅንም እኛም ከአንድ በታችንም ስለአንች መጥፎ ነገር ከወጣ እውነት ይቅርታ በእርግጥ እኔ ሀይሚን ከድሮ አስተዋይ ጥበበኛ የሆነች ልጅ እንደሆነች ይሉንታ ያለች ልጅ እንደሆነች በደንብ አካል ነው ቪዲዮዋን መከታተል ከጀመርኩ ጀምሮ ማለት ግን ቢሆንም አንዳንዴ ብሩኬን ስታዩት ያሳዝንና ሀይሚን እንዳይዘ ሰው ናት እንዴት ላላችሁ ነገሮቹ ቪዲዮቹ በሙሉ እንደዚህ አይነት ነገር ነው ይመስነውና ይቅርታ አድርጊልን ሀይሚዬ ይቅርታ ከምንም በላይ ትንቅነት ነው ያው ፋሲልም ይቅርታ ተቀብሏል ግን ለሌላው ጊዜ ግን ላንቺም ትምህርት ትምህርት ለብሩኬም ትምህርት ነው። ሲቀጥል ደግሞ መፈመስ የምትፈልጉ ሰዎች በሌላ ነገር ፈምሱ። ሰርፕራይዝ በማድረግ ፕራንክ፣ ወዲያውን የሚያልቅ ፕራንክ በማድረግ ፈምሱ እንጂ ረጅም ቪዲዮ እየሰራችሁ የልጆችን ህይወት አትበጥብጡ። እውነት አትበጥብጡ። ሆነ በጊዜው ብሩኬ በጣም ነበረ ያሳዘነኝ፣ በጣም ነበረ የተሰማኝ ማለት ነው። ምክንያቱም ሀይሚ ስለሚወዳት እንዴት የፈለገሽም ቢይዝ እንኳ እንዴት ቀለበት ተቀበላሽ ብዬ ነበረ እኔ ራሱ። ግን ቢሆንም ሂሉንታ ማድርግ ነገር የለምና ሀይሚቾዬ በጣም ነው የምንወድሽ የኔ ቆንጆ። ምናለ ብሩኬ ታማኝ እንደሆንሽ አስመስክረሻል። ታማኝነትሽን ሽን በደንብ ማለት ነው ብሩኬ